በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቱብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ዛሬ እጅግ አስደናቂ ቪዲዮዎችን ነው ለእናንተ ይዤላቸው መጣሁት። በጣም የሚገርም ነገር ነው እና እፎይ ወንድማችን ትንቢቱ ተሳክቷል ማለት ነው ዩቲ በመጨረሻ ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ወደ ክርስትናው ተቀላቅላለች ማለት ነው። ከሙስሊም ብዙ ወንድሞቻችንና እህቶቻችን ከሙስሊም ወደ ክርስቲያን እያደረገ የሚገኝ ወንድማችን ነው ማለት ነው። እፎይ እንደምታውቀው በአንድ ቀን ከሁለት ሺህ ሰው እና ከሦስት ሺህ ሰው በላይ እያስተማረ ለይቭ ላይ ማለት ነው። እጅግ አስደናቂ ስራ እየሰራ የሚገኝ ወንድማችን ነው እና ደግሞ ትንቢቱ ተሳክቷል። ቪዲዮን ቀደም ብለን የምናየው ይሆናል። ጉዞ ወደ እናት ኦርቶዶክስ ቤተክርስቲያን ቪዲዮ የየታችን የዩቲዩብ ቪዲዮ ነው እናየው እሱ መስታብ ሰጥቶበት ሌላዎችም ደግሞ ሌሎችንም ለማሳመን የሚያስተምሩን ትምህርት ይጀላችሁ መጥቻለሁ እስከ መጨረሻ በመከታተል ላይክ እና ሼር እያረጋችሁ ለሞላ አለም እንድታደርሱ በሉል እግዚአብሔር ስም ይያሰሰብኳችሁ ለዚህ አይነት ጠቃሚ ጣቃም ቪዲዮዎችን አውቅታይ ጉዳዮች እንዲሁም ደቀ እንዲሁም ደግሞ በጥቂት ደቃ ብዙ መረጃዎችን ወደ እናንተ ሰላምና አመጣላችሁ ቻናሉን ሰብስክራብ በማድረግ ይሰብዩና ሐሳብ ስለታችሁ ኮሜንት አስቀምጡ ቀጥታ ወደ ዛሬ ቪዲዮአችን ይሄዳለሁ ትንቢት የተፈጸመ አፍሩበታላችሁ ባይዘ መሐመድን በጣም ነው የምትሸማቀቁበት፣ ነው ዛት መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ ሰባት ወር ምናምን አካባቢ በፊት መሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቅቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህን ንግግር የንቆርጠው ሙስሊሞች ማለት ነው። በጣም እንዴት እንዲህ ይላል! አናፍርበትም በአስተምሮታችን ምናምን ዘራፍ እያሉ ነበረ። እነሆ ያልኩት እውነት ሆኖ ከራሳችሁ ውስጥ ትሰሙታላችሁ። ተሸማቀቅንበት፣ አፈርንበት። አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይን ምን ይላሉ? አድምጦት ብዙ ሴቶች አጠገብ ቁርአኑን ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኮች አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳኢውን ሁሉ ጀግና የሚባለው ወንድ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው ተው እባክህ፣ ይህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላህ ልንገራቸው፣ ይሄንን ሕግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ ያው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት የሚያልፉት ይመስለኛል። አንዱ አንደዚህ ላይ ተቃለች፣ ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ተሎ ነው የማልፈው፣ መልእክቱን ላለመረዳት ነው ተሎ፣ ምክንያቱም ቁርአን እንዳልጠላፈራለሁኝ አለችኝ። ይህ ታዛዥነትን የአላህን ታዛዥነት የረሱሉ ስለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያልነው ጠብ አልዓለም ቀናት ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከሰባት ወር ምናምን አካባቢ በኋላ ያለው እውነት ሆኖ፣ እኔ ነኝ ያለ ኡስታዝ እኔ ነኝ ያለ ሼህ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው። ቃል በቃል እኛ ያልነውን አሉት ማለት ነው። እየተሸማቀቅን ነው እኛ ማስረዳቱ ብቻ ሳይሆን የሸመቀቀን ቁርኣኑን ሲቀሩት እንደዚህ አይነት ፓርቶችን እያፈሩ እየተሸማቀቁ እያለፉት ነው። መቅራትም ትተዋል። ለምን እየተሸማቀቅንበት ነው እያሉ ነው። እያፈርንበት ነው እያሉ ነው። ምን ነበር እኛም ያለው ታፍሩበት አላችሁ። ታወቃችሁት ታፍሩበት አላችሁ። ከተረዳችሁት በሚገባችሁ ቋንቋ እስልምና ያሸማቀቃችኋል ያልነው ለዚህ ነው። የነብያችሁ ሱና ያሳፍራል። በአምሳ ስድስት ዓመቱ የስድስት ዓመት ህፃን ልጅ አግብቶ በዘጠኝ ዓመት የተገናኘ ነው። ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ የሚያደርግ ነው። ልብሱ ላይ ዘር ፈሳሹን የሚለቅ ነው። እሱን እንደሱ ተከተሉ እንደሱ ሁኑ ማለት ያሳፍራል። ይሄንን እንዴት ብለው ያስረዱ። ተሸማቀቅንበት አፈርንበት አሉ። ታፍሩበታላችሁ ብለን ስንነግራችሁ ይገደላላችሁን? ይኸው ዑለሞቻችሁ፣ ስታዞቻችሁ፣ ሼኮቻችሁ አፈርን ማስረዳት አልቻልንም አሉ። አሁን ምን ትሉ? ትንቢቱ ተሳካ። ከእንደዚህ አይነት አስተምህሮ እየተሸማቀቃችሁበት እያፈራችሁበት ከምቀጥሉ ወደ ማሳፍራችሁ ክብር ለሰጣችሁ በጸጋና በክብር ወደ ሙላቱ ከፍ ወዳደረጋችሁ ክርስቶስ ነው። የመመሸማቀቅና ማፈር ነው። ውጡ ከሚያሳፍር ሃይማኖት። እንደ እስልምና እባብ ለሙስሊሞች ወንድም ሊሆን እንደሚችል ታውቃላችሁ። ይህ ቪዲዮ አድምጡትና እንመለሳለን። ግን በዚህ ወር ውስጥ እባብ እየመጣ አስቸግሮታል። በቀን እስከ ሰባት የሚገድልበት ቀን አለ ለተወሰኑ ቀናቶች ጠፋ ሲባል ይመጣል፣ አሁንም ይገደላል። ትናንሽ ጥቁር ናቸው እና ከየት እንደሚመጣ ግራ ገባን። ምን ማድረግ ነው ያለብን ምክር ቢለግሱን። አንዳንድ ሰዎች የእባብ ሰደቃ ብለህ ሰድቅ ይሉታል። ሌሎች ደግሞ ኪታብ የሚያዩ ሰዎች ይዩልህ ጫት አስቀምበትም ይሉታል። ቁርአን አንድ ጊዜ አስፈርቷል። ምን ማድረግ አለብን የሚል ጥያቄ። ጂኒ በእባብ ተመስሎ መጥቶ ሊሆን ይችላል። በነቢያችን አለይሂ ሰላቱ ሰላም ነቢያችን አለይሂ ሰላቱ ሰላም ጂኖች ሶስት አይነት እንደሆኑ ገልጸው አንዱ በእባብ ተመስሎ የሚመጣ የሚንቀሳቀስ ጂኒ እንዳለ ነግረውናል። ቤት ውስጥ እባብ ከተገኘ ወዲያው እንዳይገደልም መክረባል። ነቢያችን አለይሂ ሰላም እንዲወጣ እንዲጠየቅ መልካም። የታሪኩ ባለቤት ሲናገር እንደሰማችሁት በቀን እስከ ሰባት እባብ እየገደለ እንደሆነ ሰምታችኋል። በእስልምና የነቢዩን ሱና የሚከተል ከሆነ ይህን በማድረጉ ሊያስጠይቀው ይችላል ሊያስጠይቀው ይችላል። ምክንያቱም የነቢዩን ሕግ ጥሷልና ነቢዩ እንደዚህ ብሏል። ሳይ አልቡካሪ 32 12 ላይ ወይንም ደግሞ 3313 ላይ ፕሮፌት ሃድ ፎርቢድን ደ ኪሊንግ ኦፍ ስኔክ ሊቪንግ ኢን ሃውስ፣ በቤት ውስጥ የሚኖር እባብ መግደል ነብዩ ከልክሏል። ስለዚህ ዑመር ይገል ነበረ። ዑመር እንኳን ይህንን ሲሰማ መግደል አቁሟል። ሳባው ማለት ነው። ለምንድን ነው እሱ መግደል የከለከለው ከተባለ፣ ሳያል ቡካሪ 4 ስራ 6 ላይ እንደዚህ ይላል ስኔክስ ሊቪንግ ኢን ሃውስ ኮልድ ጂን፣ በቤት ውስጥ የሚኖሩ እባቦች ጂን ተብለው ይጠራሉ። ጂንዎች ደግሞ ምንድነው እሱ ማይገደሉበት ምክንያት ከተባለ ሳይ ሙስሊም 2236 ሲላይ እንደዚህ ይላል። ዜር ኢዝ ኤ ግሩፕ ኦፍ ጂንስ ኢን መዲና ሁ አክሴፕትድ ኢስላም በመዲና የሚኖሩ የጂን ግሩፖች እነኚህም በመዲና ነበር ያሉት እስልምናን ተቀብለዋል ይላል። እነሱ ማን ናቸው ከተባለ በቤት ውስጥ ወደ ቤት የሚመጡ በቤት ውስጥ የሚኖሩ እባቦች ናቸው ብሏል መሀመድ። ስለዚህ እንደ እስልምና እባብን መግደል አይቻልም። በጊዜው የነበረ እባብን የገደለ ወደ መሀመድ ጋር እንጥጠው ነበረ ለሞሐመድ ጸሎት አርግለት በህይወት እንዲመለስ እባቡን ሲገድል እባቡም ደግሞ ሰውየውን ገሏል እና ብለው ሲሉት ለራሳችሁ ጸሎት አርጉ ለሰውየውም ጸሎት አድርጉ ነው ያላቸው ምክንያቱም አለ ደግማችሁ እንደዚህ አታደርጉ ጸሎት አላርግለትም ነው ያላቸው ምክንያት ለምንድን ነው እሱ ወንድም ወንድሙን ከገደለ ሁለቱም ገሃነም ነው የሚገቡት ስለዚህ ያኛውም ሙስሊም ነው እባቡም ሙስሊም ነው ሟቹም ሰውየው ሙስሊም ነው ሁለት ሙስሊሞች ከተገዳደሉ ደግሞ ሁለቱም ጋነም ይገባሉ ብሏል። ይኸው አዲሱ። ስለዚህ ለራሳቸው አፋቸው ጸሎት አድርጉ ነገር ነው ያላቸው። ወንድማችን በቀን ሰባት እባብ እየገደለ ነው፣ ሰባት ሙስሊም እየገደለ ነው ማለት ነው። ጋነም ከሚገቡት አንዱ ይሆናል እንደ እስልምና አስተምሮ። ይህም ቪዲዮ አዳምጡት አንዴ ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነፃነት የትን ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነፃነታቸው እንዲከበር፣ የኢስላም ባንዲራ ከፍ ብሎ እንዲውለበለብ፣ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። መልካም እንደሰማችሁት አባይደር ሲናገር እስልምናን ለማቆም የግዴታ ጂሃድ አስፈላጊ ነው። ደጋግመን ብለናችሁ ነበረ። ያለ ግድያ በማስፈራራት በመግደል ወይንም ደግሞ በመዋሸድ ድራማ በመስራት በነኚህ በሁለቱ ላይ የተመሰረተ ነው እስልምና። ከዚህ ውጭ የለም። አባይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል። ሱራ አላንፈን ላይ ስምንተኛው ሱራ ቁጥር ስልሳ ላይ ወይም አያ ስልሳ ላይ እንደዚህ ይላል። ለእነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን፣ ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው ለማ ለመናፍቃኖች አዘጋጁ። እንደ እስልምና አስተምህሮ ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለእነሱ ምን አድርጉላቸው ይላል፣ የጦር መሳሪያን አዘጋጁላቸው። ወቅተዋቸው ነግተዋቸው አይደለም አዘጋጁላቸው። ኢቨን አያውቋቸው የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ለዚህ ነው ከዚህ በፊትም አቦይደር ቢላ እንኳን የሌላችሁ ሙስሊሞች አላችሁ ተዘጋጁ፣ አዘጋጁ በሸሪያ ሀገሪቷን ለማስተዳደር እንዘጋጅ ያለው ከዚህ ጋር በተያያዘ ነው እና ይሄ የእስልምና መመሪያ ነው። ሰላማቸው ያለው በጦርነት ላይ ነው። እስልምና ያለ ጦርነት ውሎ ማደር የማይችል ሃይማኖት ነው። ክርስቶስ ግን እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። ስለዚህ እነሱ ጦር መሳሪያ በዘጋጁልንም እኛ አንፈራም፣ አንሸበርም። ምክንያቱም የሰላም አባት፣ የሰላም አለቃ፣ የሰላም ጌታ ሰላምን ስለሰጠ እርሱ ሰላማችን ነውና። ክርስቲያኖች አስተውሉ፣ ምን እየተካሄደ ምን እየተሸረበላችሁ እንደሆነ በደንብ አስተውሉ። እስልምና ከሽብር ጋር የሚገናኘውም አሸባሪ ልታሸብሩ ተዘጋጁ ቁራኑም ስለሚላቸው ነው። ሰላመ ክርስቶስ ከኔም ከእናንተም ጋር ይሁን። ቸር ቆዩልኝ። አካውንቴ ስለተመጣ ግን በደንብ ሼር አድርጉት። የዛሬ ቪዲዮ ይህን ይመስል ነበር እና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናወጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሉ ሀሳብ ስቴታችሁን ኮሜንት አስቀምጡልኝ። በቤቱ የመጡትን ደግሞ የአጥናንትን ማለት ይገባናል ማለት ሁላችሁም ኮሜንት ላይ በቤቱ የመጡትን ሁሎችውን በእግዚአብሔር ጸንቶ እንደኖሩ እና ደግሞ በንሳ ህይወት እንድንመላለስ እኛ እና ደግሞ ሌሎቹም ይቱ ወንድሞቻችን ሊመጡ ያሰቡትን እግዚአብሔር ወደ ቤቱ እንዲያስገባ መጸለይ ይገባናል ማለት ነው። በሌላ ቪዲዮ እስከምንገናኝ ቸርቆዩል